ሳሮን ከሀገር ውጭ ልትወጣ ነው። ሩትና ሚኪ ሳሮን ለማሳሰር እያሴሩ ነው። ወጥመድ ህይወት እውነቱን አውቃለች። ዳዊት እህቱን መኝታ ቤት ቆልፎባት ነበር። ሱቅ ተመልሶ ከመጣ በኋላም በሩ ተከፍቷል። ሳሚን አንተ ነው ወይ ያስወጣት ብሎ የሚጠይቀዋል። ሳሚም አላውቅም ይላል። ሚስቴክ ሆነች ይላል። ይህ እኮ ቤቴ ነው። ዳዊትም አንተ ጋር ቡጢ መግጠሙ አቅቶኝ አይደለም፣ ነገር ግን እህቴ ትክክል አይደለችም፣ ህክምና እያስፈልጋታል እያለ እያወራው ነው ዳዊት እህቱ የታመመች መስሎታል። ነገር ግን አልታመመችም። እህቱን ደግሞ ከክፋት እንዴት አድርጎ ማዳንና መጠበቅ እንዳለበትም እያሰበ ነው። ሳሚም ሳሮንን ደብቋት ነበርና ከግድግዳ ጀርባ ቆይ ግን ሄድ ብብቆሽ እስከመቼ ነው ብሎ ካስመለጣት በኋላ ከዳዊት ጋር ይጠይቃታል። ሳሮንም ይህ ሁሉ የሚሆነው በአንተ ምክንያት ነው ግን ደግሞ ዋና ጠላቴ አንተ ነህ ዳዊት ሳይሆን ብላ ሞክራ ወደ ውስጥ ለመግባት ስትሞክር ዳዊት ይደርስባቸዋል። ዳዊትም እንደዚህ ነው ለካ ባልና ሚስት ተባበራችሁብኝ ማለት ነው፣ ሳሮን የትም አትሄጂም፣ ወደ ውስጥ ትገቢያለች ብሎ አሁንም እህቱን ወደ ቤት እንዲያስገባት እየሞከረ ነው። ሳሮን አልገባም ብላ እንግዲህ በግድ ጎትቶ አስገብቷታል ማለት ይቻላል። እንዲሁም የያዘችውን ሰነድ በመቀማት ወደ ውስጥ እንድትገባ አድርጓታል ዳዊት ሳሮንም በጣም ተናዳ ነበር። እንደ የተኮነኝ አክበረኝ ምንድን ነው እንደዚህ የምታደርገኝ ስትለው ነበር። ዳዊትም ቀጥ ብለሽ ግቢ ብሏታል ወዴት ማትጃት። ወደ ውስጥ ከገቡ በኋላ ዳዊት የቀማትን ሰነድ ይህ ምንድነው ብሎ ይጠይቃታል። የስራ ነው ትለዋለች። ህይወትም ስለ ሩት የሰማቸው ነገር ገር አጋቷትና ጠይቃት ወይስ አልጠይቃት እያለች እያሰበች ነው ብቻዋን። ሩት ታዲያ የዳዊት እህትና የሳሮ እህት ካልሆነች ምን ልትሆን ትችላለች እያለች እያሰበች ነው። ለጠይቀት ወይስ ደግሞ ለጠይቀት ብላ ነገሩን ታብሰለስለዋለች። ሩት እና ሚኪ። ሚኪ ዳዊት ሁሉን ነገር አውቋል። ከዚህ በኋላ የመጣውትም ሳሮንን እስር ቤት ለማስገባት ነው። እንዲሁም ደግሞ እሷን ቀጣቷን፣ እና እጇን ለማስገኘት ነው። ስለዚህ ዳዊት ሁሉንም ነገር ካወቀ፣ ስለ እህቱም ካወቀ፣ ስለ አንተም ካወቀ ከዚህ በኋላ እኔ የራሱ የሚወስነው ውሳኔ አደርጋለሁ። ሳሮን እስር ቤት መግባት አለባት የአጎቴ ገዳይ እንደሆነች ሁሉም ማወቅ አለባቸው፣ እያለ እየፎከረ ነው። ሩትም አረባ ከተረጋጋ እንደዝማ መሆን የለበትም፣ ቀስ በል፣ የኔስ ነገር ምን ሊሆን ነው እያለችው ነው። ዳዊትም እህቱን እየጠየቃት ነው። ይህ ዶክመንት ምንድን ነው? በስነ ስርዓት አስረጅኝ እያለ ይጠይቃታል። ሩትም ይህ ዶክመንት የሰራ ነው አልኮ አይደል፣ እኔ በስራ ይቀልዳ አላውቅም ታውቃለህ ትለዋለች። ዳዊትን በጣም ያናደዳት እና ወይስ ደግሞ የዶክመንት አዲሱ የህፃናት መሸጫ ፕሮጀክት ነው ብሎ ይናገራታል። እንዴት እንደዚህ ትናገረኛለ እያለች በጣም እየጮችበት ነበረ። ዳዊትም በንዴት ውስጡን ገልጦ ሳየው ቅድድ ያደርገዋል ፋይሉን። ሳሮንም በጣም ተናደድ እና ቆይ ይህንን ወረቀት ለማስወጣት እኔ ስንትና ስንት ገንዘብ እንደከፈልኩ ታውቃለ ብላ ከዳዊት ላይ ትጮበታለች። ከዚህ ጋር ዳዊት በጣም ስህተት ሰርቷል። ቢያንስ መቅደድ አልነበረበትም ነገር ግን ከዛ ፋይል ውስጥ ያለው ነገር ምንድን ነው ብሎ ማየት ነበረበት። ላለው ከቀማት በኋላ ሳሮንን መፈተሽ ነበረበት ከመቅደድ ይልቅ። ሳሮንም የተቀደደውን ወረቀት ሰብስባ ወደ ውስጥ ገብታለች። ህይወትም ቆማ ብቻዋን እያብሰለሰለች ባለችበት ጊዜ ሮት ትመጣለች። ሮት የምጠይቅሽ ነገር አለ የትላታለች እውነቱን ንገሪኝ አንቺ የዳዊት እህት ነሽ ወይስ አይደለሽም ብላ ስጠይቃት፣ ምን እያልሽ ጠጥተሻል ወይስ ሰክረሻል የሚል ምላሽ ነበር የሰጠቻት። ህይወትም እንዴ እኔ በጀሮ በጆሮ የሰምቻለሁ ስታወሩ እህቱ እንዳልሆንሽ ብላታለች። ሩትም እውነቱን ነግራታለች። ታዲያ አንቺ እህቱ ካልሆንሽ ማናት እህቱ ብላ ስትጠይቃት አንቺ ነሽ የሚል ምላሽ ሰጣታለች። ህይወት ድንግጥ በማለት እህ ያለች ሌላ ምንም አይነት መልስ አልሰጠችም። እውነቱን ነግራታለች ሩት ነገር ግን ጽናት ወይም ደግሞ ህይወት አልተገነዘበችውም። አንችና ዳዊት በጭራሽ አንድ ላይ አትሆኑም ብዬ ስንት ነግሬሻለሁ የሚል ምላሽም ሰታታለች። ህይወት ግን ነገሩን ውስግድ ትብላለች። ለነገሩ እንዴት ታምኘኛለች? ዳዊት ፍቅረኛሽ አይደል ብላም ጥላት ገባች። ሩትም ወደ ውስጥ ከገባች በኋላ ህይወት ቁማ እያወራች ነው፣ ሳሚ መጣና አንቺ ልጅቷ ነቅታለች ከዚህ ጋር የምንትሰራ የለሽ እጅና እያት ልጅሽን ይላታል። ወደ ውስጥ ከገባች በኋላም ሳሚ ከዚህ ቤት በቃ ኔ ብቻ ነኝ ጤነኛ ነው ይላል። አሁን እንደው ሳሚ ጤነኛ ነው ግን በእርግጥ አንዳንዴ ጥሩ ሰው ነው አንዳንዴ ደግሞ ሌላ ሰው ይሆናል ሁለት ሰው ነው ሳሚ። ህይወትና ዳዊት እኔም ለዳዊት በባለፈው ስለ ምርመራ እኮ ተመርመራችሁ ነበር፣ አንተና ሩት ያ ወረቀት እንደው ይቀየራል ወይስ ደግሞ የሚለወጥ ነገር አለው ብላ ትጠይቀዋለች። ዳዊትም እንግዲህ ገንዘብ ያላቸውና ኃይለኛ የሆኑ ሰዎች ከሆኑ አው በገንዘብ ውጤቱ ሊያስቀይሩት ይችላሉ የሚል ምላሽ ሰጥቷታል። እንደዚህ ከሆነማ ጥሩ ነው በቃ አስመረምራለሁ እያለች የሚመስላል ምንድነው የደበቅሽ ነገር አለ ነገር ቤላትም አየለም ብላ ነገሩን ሽፍንፍን አድርገዋለች። ዳዊትም ወጣ ይላል። እናቴም ትመጣለች እቃሽን ሰብስቤና እንሄዳለን ይላታል። የዳዊት እናት ከመጣች ግን ህይወት ልጃቸው እንደሆነች በትክክል ታውቃለች የሚል ግምት አለኝ። ሚኪም ወደ ውስጥ ገባና ከዳዊት ጋር ማውራት ጀመረ። በሰላም ነው? ፊቴ እኮ ለግ አይደለም፣ ፊቴ በጣም ደህና ነው፣ ምንም አይደል ይላል። ዳዊትም ታውቃለህ ምን እንደምጠላ በጣም አስመሳይ ሰው ይለዋል። ዳዊት ከወጣ በኋላ አሁንም ሩት ትመጣለች። ማለቴ ህይወት። ዳዊትስ ዳዊት ወጣ ምልም ሚኪ የሆነ ነገር እንድታገዝ ይፈልግ ነበረ። ህይወት ሚኪ እንዲያገዛት ተፈልጋለች። ስለ ሩት ጉዳይ ለማጣራት እየሞከረች ነው። ነገር ግን ሩት ድንገት እንደዚህ ነገሩን ስትጀምረው ደርስ አባትና ልታስውራት አልቻለችም። ሚኪ እውነቱን ስለሚያውቅ እሽ ብሎም ሊሸውደት ይችላል። ሩትም ከሚኪ ጋር ሆና በቃ ህይወት ባለፈው ስናወራ ሰምታናለች ማለት ነው እያለች እየተጨነቀች እያሰበች ነው። በቃ ለማንኛውም የተቆለፈ ፋይል አለ ከዳዊት ቢሮ ክፍል እጅ ለምጠዋለች። ሚኪም በጣም ስለሚወደት ሩትን አምጥቶ ይሄው አላት። በመጀመሪያ ወደ ክፍል ስትሄድ ግን ሳሮን አንቃት ነበር። እህትሽ እኮ እኔ ለምንድን እንደዚህ የምትመለለሽ እያለቻ ነው። ሚኪም አድኗታል ከሳሮን አንገቷን አንቃት ሳለ ሰድቧታልም አለ። ህይወት የምትንቀኝ በቃል እባክሽ እያለቻ ነው። ህይወትም ኪችን ኮናት ሳለ ሳሚ ይመጣና ህይወት ልጅሽን ከዚህ ቤት ይዝሻት ሳሮን እኮናት ሁሉን ነገር እንደዛ አድርገችው ይላታል። ህይወትም በጣም ትናደዳለች። ዳዊት እውነቱን ነገር ያውቃል፣ አልነገረሽም ይላታል። ከዚህ ላይ ዳዊት በጣም ስህተት ሰርቷል። ከሳሚ ከምሰማ ከሱ ብትሰማ የተሻለ ነበር፣ ግን ሳሚ ቀደሙ። አሁን ከሳሚ በላይ ይብዳለ። እንዴ ደግሞ እኮ እኔ ጥሩ ሰው ነኝ ይላል። ህይወትም በጣም ተንገሸገሽ እና ቢላዋ ይዛ ወደ ሳሮን ትሄዳለች። አሁን የነኝ አንቺ እኮ ከባሌ ነው የወለድሽው ብላ ሳሮንም እውነቱን ነግራታለች። ዳዊትም ይመጣና ይገላገላቸዋል ይገላግላቸዋል። ቆይ ግን እውነት እንደው አሁን በቢላው አለት ወጊያት ነበር ይላታል፣ ወደ ውጭ ካወጣ በኋላ። አዎ አንተ ብትሆን እንደሱ ነው ትላለች። ዳዊትም ይቅርታ ብሏታል ስለተፈጠረው ነገር። ሳሮንም በድጋሚ የተቆልፎባት ስለሆነ ስልክ ትደውልና ጉዳዩን በግባቡ አስጨርስልኝ ተሎ ከሀገር መውጣት አለብኝ ትላለች። ሜኪና ሩትም እያወሩ ነው። ሳሮ ልትታስር በሆነዋ በመሆኗ ደስተኛ ነኝ ከዳዊት ጋር በመጣላቴ ግን ቅር ብሎኛ አተላለች። ዳዊት ነገሩን የሰማና ያዳምጣቸዋል ካዳመጣቸው በኋላም ቀጥ ብሎ ነው የገባው። ደስ የሚለው ነገር ዳዊት ምንም ነገር አላስነቀም። ኮሽታ ሳይሰማው ወደ ውስጥ ገባ፣ ያላያቸው መስሎና ያልሰማው መስሎ። ሳሮንም መባካቸው ክፈቱ ልንክ እያለች እየጮች ነው። ሳሚ አዝኖላት ነው መሰለኝ ውሃ ጠምቶኛል ስትል ሰምቶ ውሃ ቀዳና ሊያቀብላት ሲሄድ በሩን ከከፈትላትና እንኪ ውሃውን አምጥቼልሻለሁ ብሎ ሲሰጣት ምንድን ነው ያደረገችው ሳሮን? በእርግደ ነው ሄደች። እንግዲህ በካልች ካለች በኋላ ሳሚን ማለት ነው። አቤት ሳሚ በቃይች ነበረች። እንደ ወንድነት ደግሞ ጤነኛ ነው ትላለች። ሚኪና ሩትን በጣም ተደናግጠዋል። ዳዊትን ካዩት በኋላ ምናልባት ሰማ ይሆን አወቀ ይሆን የሚል ነገር አለ የሚል ጥርጣሬ አድሮባቸዋል። ሚኪ እውነቱን እንደሚያውቅ ያስታውቃል። ዳዊትማ ሁሉ ሁሉን ነገር አውቆብኛል ይላል። ግን ዳዊት ስለ ሩትና ስለ ሚኪ ምንም የሚያውቀው ነገር የለምላለው ነው የእናንተ ሀሳብ አስተያየት ምን ይመስላል? ኮሜንት ላይ አስቀምጡ። ሰላም ጤና ይስጥልኝ፣ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።